ጳውሎስ በሚስዮናዊነት ጉዞ ወቅት በመቄዶንያ እና በግሪክ በኩል የተጓዘው ለምን ነበር? ጳውሎስ ቀደም ሲል ያቋቋሟቸውን አብያተ ክርስቲያናት ለማጠናከር በሶስተኛ ሚስዮናዊ ጉዞ በመቄዶንያ እና በግሪክ ተጉዟል። ምእመናንን ማበረታታትና እምነታቸውን በፈተናዎች ውስጥ ጠንካራ ሆነው እንዲቀጥሉ ለማድረግ ፈልጎ ነበር። ጳውሎስ ይህን ጉዞ በኢየሩሳሌም ላሉ ድሆች አማኞች የገንዘብ ድጋፍ ለማሰባሰብ ተጠቅሞበታል። ጉዞው ለቤተ የክርስቲያን መንፈሳዊ እና ሥጋዊ ፍላጎቶች ያለውን ጥልቅ እንክብካቤ ያሳያል። በመቄዶንያ፣ ጳውሎስ እንደ ፊልጵስዩስ እና ተሰሎንቄ ያሉትን ከተሞች ጎበኘ፣ በዚያም ከምእመናን ጋር ጠንካራ ግንኙነት ነበረው። አስተምሯቸዋል፣ አበረታቷቸዋል፣ እንዲሁም እምነታቸውን የሚደግፉ ደብዳቤዎችን ሳይሰጥ አልቀረም። የእርሱ መገኘት አብያተ ክርስቲያናትን በክርስቶስ ላሳደጉት ቁርጠኝነት አስታውሷቸዋል። ጳውሎስ ለእነዚህ ማህበረሰቦች ያለው ፍቅር የቀደመችውን ቤተ የክርስቲያን አንድነት አንጸባርቋል። ከመቄዶንያ በኋላ፣ ጳውሎስ ወደ ግሪክ፣ በተለይም ወደ ቆሮንቶስ ቀጠለ፣ እዚያም ለሦስት ወራት ቆየ። በዚህ ጊዜ ከዋና ዋና መልእክቶቹ አንዱ ለሆነው ለሮማውያን ደብዳቤ ጻፈ። ዓላማው ማስተማር ብቻ ሳይሆን አብያተ ክርስቲያናትንም ለመጪው የኢየሩሳሌም ጉብኝት ማዘጋጀት ነበር። የጳውሎስ ስልታዊ ዕቅድ ወንጌሉን በብቃት ለማዳረስ ረድቷል። ጳውሎስ በእሱ ላይ ባደረገው ሴራ ከግሪክ ወደ ሶርያ በቀጥታ ከመርከብ ተቆጠበ። ይልቁንም በመቄዶንያ በኩል ከብዙ ጓደኞቹ ጋር ሆኖ ተመለሰ። እነዚህ ሰዎች የኢየሩሳሌም አማኞችን በገንዘብ የሚደግፉ አብያተ ክርስቲያናትን ይወክላሉ። ጳውሎስ በመቄዶንያ እና በግሪክ ያደረገው ጉዞ ጥበቡን፣ ትጋትን እና የጥንቷን ቤተ ክርስቲያን በመገንባት ረገድ ያለውን አመራር አሳይቷል።